እዚህ በቃ ካዘጋጀን በኋላ አንድ ብርጭቆ ሀሊብ ሀሊብ ዳፌ በጣም ያልቀዘቀዘ ማለት ነው። አንድ አንድ መላጊያ ካሜራ ሁለት መላጊያ ስኳር እኔ ስኳር ጨምራለሁ። ስኳር አለመጨመርም ትችላላች ትችላላችሁ ልክ ታረግን በኋላ ሚክሲንግ እናቀላቅለዋለን ማለት ነው። እንደዛ አርገን ካደበላ ካቀላቀል ነው በኋላ እኔ እዚህ ጋር ሁለት ብርጭቆ ዱቄት አዘጋጅቻለሁ። እናንተ የሚበቃችሁን ያህል ተጠቀሙ። እንደዚህ ካረግን ትንሽ ጫው፣ እዚህ ጋር በትንሿ መላጊያ ቤኪንግ ፓውደር፣ እዚህ ጋር ሀብስ ወደ ወይንም ጥቁር አዝሙድ ትንሽ አደርግበታለሁ። እኛ ለማድረግም ትችላላችሁ ማለት ነው። ዘይት በትንሿ መላጊያ ዘይት እንደዚህ ካረግን በኋላ አሁን በደንብ አድርገን እናቦከዋለን ማለት ነው። እንደዚህ እያደረግን ውሃ ጠብ እያደረግን በደንብ አድርገን እናቦካዋለን። በጣም ቆንጆ ነው፣ ለየት ያለ የዳቦ አሰራር በጣም ተወድታላችሁ። ትንሽ ውሃ ጠብ እያደረጋችሁ እንደዚህ ትንሽ ውሃ ጠብ እያደረጋችሁ በደንብ አድርጋችሁ ማቦካት አለበት ያው እንደዚህ ትንሽ ውሃ ጠብ እያደረጋችሁ በደንብ አርጋችሁ መታሸት አለበት። እያደረጋችሁ በደንብ አድርጋችሁ ማውካት አለባችሁ። እንደዚህ እያደረጋችሁ በደንብ ማውካት አለባችሁ። ውሃ ጠብ ትንሽ ውሃ ጠብ እያደረጋችሁ ትንሽ ቀጠን ሲል አሪፍ ነው ማለት ነው። ቶሎ ይቦካላችኋል። ይሄው እንደምታውቁት ዛሬውን ቀጠን አድርጌ ነው እንትን ያልኩት። ይሄን ይመስላል። በደንብ አድርጋችሁ ግን በደንብ ተደርጎ መቦካት አለበት ማለት ነው። በደንብ አድርጋችሁ አውኩት። እኔ ደስ ከሆነ ይበቃዋል ማለት ነው። ከዚህ በኋላ አልጨምርም። ይቀጥል ይሆናል ብዙም። ካሜራው ጥራት የለውም አይመችም። ይህን ይመስላል ማለት ነው። ቆንጆ ሆኖ ልናል። እንደዚህ ከረግን በኋላ ትንሽ እጃችን ላይ ዘይት ነው ከያደረግን እንደዚህ ካደረግን በኋላ ለትንሽ እንደዚህ ካደረግን በኋላ ለተወሰነ ደቂቃ ያህል እንተዋለን። ለአስር ደቂቃ ከአስራ አምስት ደቂቃ በኋላ ሊጣችን ይኸው በዚህ መልኩ ወክቶልናል ማለት ነው። ያው ከላይ ዘይት ስላደረግኩበት አሪፍ ሆኖልናል ማለት ነው። እንደምታዩት በጣም ቆንጆ ሆኖ ወክቶልናል። ሲታው ማሻለ ነግራችሁ አልችልም። እንደዚህ ካደረግን በኋላ እዚጋ የምንጋግርበት እቃ ከአዘጋጀን በኋላ ትንሽ ዘይት አድርገን ትንሽ ዘይት እንደዚህ ካደረግን በኋላ እንደዚህ አድርገን እንትን እንለዋለን ማለት ነው። እንቀበዋለን እንትን እንዳይልብን። እንደዚህ ዜ ካረግንበት በኋላ ዱቄት ትንሽ እንደዚህ ነስነስ እናደርግበታለን ማለት ነው። እንደዚህ ካረግን በኋላ እዚህ ጋር ያዘጋጀ ነው እንዴት አምጥተን እናደርጋለን ማለት ነው። እንደዚህ ካረግን በኋላ ትንሽ ጠፍጠፍ እናደርገዋለን። እንደዚህ ካረግን በኋላ ትንሽ ይሄ እንደዚህ ጣልጣል እናደርግበታለን ማለት ነው ለከረሩ ማድረግም ትችላላችሁ፣ አለማድረግም ትችላላችሁ። እንደዚህ እያደረግን ትንሽ ጣል ጣል እና እረግብታለን ከለሩ ቀይር እንዴል ማለት ነው። ቆንጆ መልክ ይሰጠዋል። እንደዚህ ሲሆን እንደዚህ ካረግን በኋላ ይኸው እንደዚህ ይመስላል። ከዛ ፉርን ውስጥ እናስገባዋለን ማለት ነው። ትንሽ ወደ ላይ ብድግ ካለ በኋላ ኮፍ ካለ በኋላ እናስገባዋለን። ከአምስት ደቂቃ እንተውና፣ ይሄ ከአምስት ደቂቃ በኋላ እየችሁት ኮፍ ብሏል ወደ ላይ ማለት ነው። አሁን ኦቨን ውስጥ እናስገባዋለን። ወይንም በውሃ በውሃ በእንፋሎት መስራት ትችላላችሁ። በጣም ነው ቆንጆ የሚሆነው ማለት ነው። አየ ኦቨን ውስጥ አስገብቻለሁ። 180 ዲግሪ ኦቨን እንትላለሁ ማለት ነው። ሸቅላለሁ ዳቦችን። ይሄው በዚህ መልኩ በስሎልናል። እስቲ ነውተናል። ስለች ሸክላ አድርግ ግን በደንብ ሆኖ ነው የሚመስለው። ማሻላ ኬክ ነው የሚመስለው ማለት ነው። እንመስል ይሄው እንደምታውቁት ቆንጆ ሆኖ በስሎልናል። ይሄን ይመስላል። ሞክሩት እስኪ፣ ሁላችሁም ማለት ነው። በጣም አሪፍ ነው። እስኪ ደግሞ እንግዲህ ትንሽ ትሪ ይበልና ቆርሰን እናየዋለን ማለት ነው።